ስሜ መድኃኒት አበራ እባላለሁ። ጂፒኤስ አባል ነኝ። ጌታ ያደረገልኝ ነገር ብዙ ነው። ማለት እዚህ ቤተ ክርስቲያን ብዙ ነገር ተቀይሯል፣ እናንተ ምስክር ናችሁ። መንፈሳዊ ሕይወቴ እንዲያድግ ሆኗል። እግዚአብሔር ጥሩ አባት ሰጥቶኛል። በብዙ ተጠቅም ያለሁኝ እና እግዚአብሔር ያደረገልኝ ነገር ክረምት ላይ ለሰባት ዓመት ፕሮሰስ ነበረኝ ማለት ነው ሁለት ሺ አስር ላይ ነበረ ለመጨረሻ ኤምባሲ የገባሁት። ከዛ ፋይሌ ጠፋ፣ በቃ ፋይሌ ጠፋ። ጠፋ የአዲስ አበባው ኤምባሲ ወደ አሜሪካ ልከነዋል ይላሉ፣ የአሜሪካው ደግሞ ወደዚህ ተልኳል ይባላል። ጠፋ። ለስድስት ለሰባት ተባ ከአስር ጀምሮ ማለት ነው። ከዛ ክረምት ላይ ፕሮፌት ይጸልይ ነበርና ቋ የሚል ነገር ሰማኋለ ከዛ አሜን አልኩኝ። በቃ ወደ እሱ እያየሁኝ አሜን አልኩኝ። ቋ ብሎ የሚሰበር ነገር አለ አለኝ። አሜን አልኩኝ። ከዛ እግዚአብሔር ነገሮችን ማንቀሳቀስ ጀመረ ማለት ነው። ከዛ የመጨረሻው ጳጉሜ ጳጉሜ ላይ አንድ ሴትዮ ጸሎት ቤት እገባለሁ ብለውኝ እዛ ይዣቸው ሄድኩኝ። ከዛ መዲ ተነሻለኝና እንዳለ በቃ ይናገረ ነበረ። እግዚአብሔር ነገራትን እንደሚቀይር፣ የዘመናትን ጥያቄ እንደሚመልስ ብዙ ይናገረ ነበረ። ፕሮፌት ብዙ ጸለየልኝ። እግዚአብሔር ልክ በሳምንቱ ወረቀት መጣልኝ በ28 ቀን ሕክምናም እንትንም አድርግ የተባልኩኝ ከዛ አርብ ድጋሚ መጣሁኝ ማለት ነው። እና ፕሮፌት ህዝቡን እየባረከ ነበር። እና እኔ በቃ ዛሬ ፕሮፌትን እነካዋለሁኝ የዛሬ ሳምንት ነገር ይስተካከላል ብዬ ነው በቃ የመጣሁትኝ። እና እዛ ጋር ቁጭ ብዬ በልሳን እጸልያለሁኝ። ከዛ እሱ ደግሞ የሚጸልየው ስለ ዲቪ ስለ ምናምን ስለ፣ ዘልዬ ወጥቼ እጁን ያስኩትኝ። እና በቃ በልሳን ጸልዬ ጸለይኩኝ እና እጁን ያስኩትኝ ከዛ ተዋት ተዋት ብሎ ጸለየልኝ። በኢየሱስም የዚህ ዓመት ዲቪ ሎተሪ ይውጣል። ተዛዛ ቴጋቦሴል ቴጵያሳ ቲረ ቲከማሳ በኢየሱስም ይውጣል። እሮብ ገባው ነገሬ፣ በደቂቃ ተስተካከለ። ያንቀን ስለ ቪዛ እየጸለ እየጸለይከነበረ ስለ ከዛ ዲቪ እየጸለኩ ስለ ዲቪ እየጸለይከነበረ። ከውስት ወጣሽ፣ እንደዛ አርገሽ አታቂ አሬ አርጋ አላቅም፣ በጣም ፈራለሁኝ። ያንቀን ግን ዘልዬ በቃ ዛሬ ከፕሮፌት ደግሞ ስትመጣም ምየፈለኩ ነበረ፣ እቹ ሊያዝ ወይስ ልብሱ ሊያዝ በቃ ብዬ ከቤቴ እንደዚህ አስቤ ነበር የመጣሁትና እዚህ ጋር ቁጭ ብዬ በልሳን እየጸለይኩ ነበረ። ዲቪ ጣላቾ ስትል ከዚህ መሀል ዘልዬ ወጥቼ ነው በቃ ጀነ የጨበትኩት እግዚአብሔር ነገሬን ሁሉ አስተካከለው። ልትጅብን ነው። ጥያቄ መጀመሪያ እንዴት ነው ጂፒኤስ የመጣሹ? ጂፒኤስ የመጣሁትኝ በፌስቡክ አይቼ ይቺ ቤተክርስቲያን ልክ ስትመሰረት ከዛኛው ቤተክርስቲያን መታችሁ እዚህ እየተመሰረተ እያለሁ ነው የመጣሁት። ያን ጊዜ ነው የመጣሁት። አዎ ፌስቡክ ላይ አይቼ ነው የመጣሁት። መጣሽ ቀረሽ? ቀረሁ ቀረሁ። ህይወቴ ተቀየረ። ጥሩ አባት አገኘሁ፣ ጥሩ ፋሚሊዎችን አገኘሁ። ብዙዎች ስለኔ ጸልዩ ነበረ፣ በብዙ ያበረታቱኝ ነበረ። የሚገርም ቤተክርስቲያን ነው። በቃ እውነተኛ ፋሚሊ ነው ያገኘሁት። እድለኛ ነኝ በጣም ፕሮፌት፣ እኔ ልጨምር ጸሎት ቤት የገባች ቀን እኔ አልነበርኩም፣ ግን ቤኪ ገብታ ነበር እና ወሬ ሰምቻለሁ። እና ስትለኝ የነበረው ፕሮፌት የዛን ቀን ለመዲ ሲጸሊላት በጣም አግሬሲቭ ነበረ እና እኔ የተቀባሁት ለእናንተ ነው። መዲ ረጅም ጊዜ ቪዛውን ስጠብቅ የነበረው ከባሏ ጋር ተለያይተው ነው የሚኖሩት፣ ሞት ስምንት ዓመት ዘጠኝ ዓመት እና ሁሌ እንጸልላታለን እግዚአብሔር መንፈስ ሁሌ ይናገራታል። የዛን ቀን ግን የገባችሁም ለራሷ አይደለም ለሌላ ሰው ነበር የገባችው። በጣም አግሬሲቭሊ እየተናገረ እኔ የተቀባሁት ለእናንተ ነው፣ እናንተ ልጆቼ ናችሁ፣ እግዚአብሔር እኔ ነቢይ እንደሆንኩ በእናንተ ያሳያል። በዚህ በጣም በቅርብ ጊዜ ውስጥ አንቺ ቪዛ ተመቶልሽ ከኢትዮጵያ ካልወጣሽ እኔ አገልጋይ አይደለሁም፣ እያልካ አግሬሲቭ ሊስት ስትናገራት እንደነበረ ቮይስ ሰምቻለሁ። ኢየሱስ ጌታ በሳምንቱ ነው እንደዛ እንዳልክ ጳጉሜ አምስት ወይ አራት አካባቢ ነበረ ጸሎት ቤት የመጣሁት ማለት ነው። ከዛ በሳምንቱ መስከረም ምናምን ይሆናል አምስት አራት አካባቢ ነው። ወዲያው እግዚአብሔር በቃ ሰባት ዓመት የቆየው ሰባት ዓመት ከትንቢቱ በኋላ አምስት ቀን ለረጅም ዘመን በዚህ ቅባት ውስጥ ነው ፊል አርጋ ዛ ከማታ አሁንም ያንቋ የሚለውን ድምፅ ሰምቸዋል። ይሁን አለ ተባረክ፣ ወድሻለሁ ሰበይ ደግፈ ያለማየው ይባላል። ከመጣውኝ ከደብረ ዘይት ነው። እግዚአብሔር አደረገልኝ ነገር ጂፒኤስ ቲቪን ለብዙ ጊዜ ይከታተል ነበር በቴሌቪዥን። አሁምና ግን 2016 ግንቦት ለግንባታ መጣን። እዚህ አካባቢ ነው የተቀመጥን። ስራዬ ባንከር ነው፣ ባይዞ ባንከር ነኝ። ፖዚሽንም አለኝ፣ ብራንች ማናጀር ነኝ። እና ለብዙ አንድ አምስት ዓመት በብራንች ማናጀር ሰርቻለሁ ና ምንም አልነበረኝም፣ ባዶ ነው ፊቺ አርጋለሁ። ብዙ ነገር ነው ሆነብኝ። አጠር አድርጌ ስነግረው ብዙ ነገር ምንም አልነበረኝም። እዚህ ቤት ስመጣ ግን 2016 መስከረም ላይ ድምጽ ሰምቻለሁ ስጸልይ። ከዛ እዛጋ ነው የተቀመጥኩኝና ፕሮፌት እዚህ ጋር ይዘምራል ይተነብያል። ብቻ እንዲህ ብሎ ጋራው ሜዳ ሆነ አለ። አሜን ብዬ ወደኩኝ፣ ወደኋላ ወደኩኝ። ከዛ ዘርዘራውኝ ገባውኝ። ከዛ በኋላ ብዙ ነገር ነው የሆነልኝ። ብዙ ብዙ ህይወቴ ነው የተቀየረ። ባይዘይ ስራይን ሰራለሁ። ስራ ቦታ ችግር ነበር፣ ሰላም ሆነ። ፕላስ እርሻ ጀመርኩኝ የዳቦ ማሽን አስገጠምኩኝ እና ብዙ ነገሮች ነው የተከፋፈጡልኝ። እና እግዚአብሔርን አመስግኝ አረ ክብር አቶ እና ይህን ስጠብቅ ነበር ባለፈው ደግሞ አርብ ቢሮ ውስጥ እንግዲህ ዲፖዚት የሚባል ፈሬውን አለ ባንከር ላይ ዲፖዚት የሚባል ፈሬውን ነው ምለው ነው ባይዘ። እና በጣም ነው የሚያስፈራራን ባንከሮችን እና አንደርጁን ኦቨርጁን የሚባል ነገር አለ እና በጣም ሲጨንቀኝ መጣውኝና አርብ ነው አምስት ሰዓት ተኩል የሆነ ከስተመር ቀጥሮኝ ጠብቄ ጠብቄ ሲቀርብኝ መጣውኝ። ዝም ብዬ ቢሮም አልገባውኝ እዛ ጋር ሙሉ ነው መጣውኝ። እየተዘመረ ነበር እየዘመርን የጨረሻ ላይ ምስክርን ነበር የሆነች ሴት የመሰከረች እየመሰከረች ቤት ተቀበላችሁ ሲል ስል ቤት ቁጭ ብዬ በቲቪ ነው ያለችው፣ ወደኩኝ አለችው። ከዛ በኋላ ፕሮፌት ተነሳና እያወጀ እያወጀ ሆኗል ሲል ሆንልኝ ብዬ እኔም ገባውኝ። ወደዛ አርብ ነው። ከዛ ቅዳሜ ጭንቅ የነበረው ነገር ከብዙ ነገር ተስፋ መጣ። ፕሮሰስ እየተደረገ ነው እና ኦልሬዲ ቀሎኛል፣ ብዙ ነገር ሆኖኛል። እግዚአብሔር እግዚአብሔርን አመስግኑልኝ ከዚህ በኋላ አሜን። ያን ቀን እንደተቀበልከው ቃል አሜን። ጋራ የለም ይወጣል። አሜን። ይሁን አለ ሆነ።